የቤተ ክርስቲያናችንን አበይት ኩነቶች እኛ ቀድመን ወደ እናንተ አሻገርን። ክርስቲያኖች የሰማዕትነትን ካባ ሲደርቡ ከምንጩ ቀርተን እነሆ ብለናል። ቤተ ክርስቲያን ላይ የሚደርሱ መከራዎችን ይቁም ብለን ሞገትን። መናፍቃን የኑፋቄ በትራቸውን ሲሰነዝሩብን ሊቃውንቱ ሰብስበን እንደ ቀድሞ ጉባኤያችን ቦሩ ሜዳን አብነት አደረገን። ርትዕት የሆነች ሃይማኖትን ከምንጩ አስጠጥተናችኋል። አዳዲስና ወቅታዊ የቤተ ክርስቲያን ዜናዎችን በየዕለቱ በቀዳሚነት ወደ እናንተ አሻግረናል። ለሕፃናት፣ ላዳጊዎች፣ ለወጣቶች ስንል በፈርጅ በፈርጁ አድርገን ስነ ምግባርን ከሃይማኖት አስተሳስረን ወደ እናንተ አሻግረናል። አሪያዎቻችን በአብርሃም እንግዳ እገዛ የሚፈልጉትን በደጉ ሳምራዊ ጥንታዊ ገዳማትና አድባራትን በእናስተዋውቃችሁ ብሉያትን ከአዲሳት አንድን ብለን እንሆ ዛሬ ደርሰናል። ቀዳሚነታችን ሳንለቅ የክርስቲያኖች ድምፅ ሆነን ወንጌል በሁሉም ቦታ እንዲዳረስ ድልድይ እየሆን እንገኛለን። ከመጣንበት ሁኔታ በተሻለ ወደ እናንተ ለመድረስ እነሆ ተሰናድተናል። በሰባት ቋንቋዎች ለሃያ አራት ሰዓታት በየቤታችሁ እየደረስን እንገኛለን። ይህ አገልግሎት ያንተ፣ ያንቺ፣ የናንተ የሁላችንም ነው። ሁላችንም ድርሻ አለን። ስለዚህ የድርሻችንን እንወጣ። የማኅበረ ቅዱሳን ዩትዩብ ቻናል ለአስር ሰው በማጋራትና ሰብስክራይብ በማድረግ የተቀደሰውን አገልግሎት ይቀላቀሉ። ይህ አገልግሎት ለእኛ ትልቅ ነውና ሰብስክራይብ በማድረግ አገልግሎቱን ይደግፉ። የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ማኅበረ ቅዱሳን ሚዲያ ተቋም